ተጀናጅና ያለው አንደኛዋ የኔ አልቻውን ተጀናጅ ያለው የኮምቦልሻ ልጅ ነው። ፍታኝ አምስት ሺህ ብር እከፍልሀለሁ ነው ያለችኝ። አምስት ሺህ ብር አልፈልግም፣ አስር ሺህ እንዴ በብር ትለውጭኛለሽ? አስር ሺህ አልኳት። እኔ ያለሁት ሪየር ነው። ሁለት ልጅ ወልጄላታል። ሁለት ወንድ ልጅ አለን። በ2007 ነው ያገባኋል። እንደገና ያንኛው ደግሞ ከድርም ከሚስ ነው ያለው። እሱ አንድ ልጅ ወልዶላታል። ቢላል ይባላል። ሪየር ነው ያለችው። የደሴውም ልጅ እንደሱ በስሙምነ የላኩላት የላኳት እህትና ወንድሙ ናቸው ያመጧት እዚህ። አሁንም ሲመጣ ተኋላ ሲመጣ ከፈለችለት አመጣችሁ ሪያርዶለችው። አሁን ያዙ ይልቀቁኛል ላይ ጓደኛው ጋር ነበር የላካት። ያን ጓደኛውን አገባለሁኝ ፈታኝ ነኝ አለችው። እዛ ይዘለቀቃ አልፈታም አላት። ቢአ አልፈታም አላት እሱ እሺ አልፈታም አላት። እኔም አልፈታም አልኩኝ። ቤተሰቦቹን ነገርኩኝ፣ አልፈታም አልኩኝ። ያም አልፈታም ነው የሚለው 15 አምስት ሺህ ሪያል ጠየቀ። አስር 10 ሺህ ሪያል ጠይቄአታለሁ። አስር ሺህ ሪያል ተሰጠሽኝ፣ ሁለት ልጅ አለኝ፣ አቦልሻለሁ ብያታለሁ። ያንኛው አስራ አምስት ሺህ ሪያል ተሰጠሽኝ አቦልሻለሁ ብሏታል። በልክ በብር ተለወጣችሁን? አለ ሁሴን። ያንኛውም እንደውም በሚሊዮን ብሰጭኝ አልፈታሽም፣ እሱን የጠ ወይ እሱ ይጠፋል ወይ እኔ እጠፋለሁ አለ ሁሴን። ምን ትላለህ? ለሴቶች ሙስሊሞች እንደ አይነቱ ድርጊት ቢታቀቡ ደህና ነው። የሚመከር ምክር ታለህ ብመክረኝ ደስ ይላል። እኔ የሚያጠፍጨ እጠፋለሁ ነው የምለው። ብሩን አልፈልግም ነው የምለው ከዛስ አቦለልካት አላ አላቦለልኳትም። ቦለልኳትም እንዳያስኳን ነው ሁላችንም እንዳያዝንነን ያው ሁሉ ቦልካ ይጠፍታለች እሷ ግን፣ እንገናኛለን አገራችን ላይ እሷም ትወርዳለች እኔም የምወርዳለሁ። እሱ እና አላቦለልኳትም፣ ገና ነኝ። እንዳትፈታ ቤተሰቦቹ እንዳትፈታ ነው የዛም እንዳት የደሴውም ልጅ እንዳትፈታ ነው የዛም እንዳትፈታ ነው የዛም እንዳትፈታ ነው ያሉት። ግን ሴቶቹ የከተማ ወንድ እያዩ የገጠሩን አንፈልግም እያሉ ነው ለዚህ ላይ ልትመክር ይገባሃል። በሆነ ነገር ተጣላሁ ትልሃለች። ሱሪውን አባልጦ ከተማ ሱሪውን ቂጡ ላይ ወትፎ ይሄዳል። ያንን ቀያይ ወንድ አዩ የገጠሩን አንፈልግም፣ በጣም ብር እንከፍላለን። ወንዶች እዚህ ላይ ደህና ብታትናገሩ ደህና ነው። ማታ አሪ ከርዱን አዳምጬ ነው። አሁን ይገብ መግባት ይችላል ማለት ነው ሲል እኔ በጣም ወድሃለሁ እርሜና ሃያ ተይስተህ ቤተሰቦችህን አላህ ሰላም ያደርግልህ። አላህ በአኬራም ጀነተል ፍርድ ሲወፍቅህ ነው የምልህ። አዎ ያንን ነው የምልህ። ለዛ አስተያየት እንድትሰጥ ነው። ግን አንድ ሴት ልጅ በሚዲያ ሁሴን፣ አንድ ሴት ልጅ ተጀናጅኔ ነው አትልም። አንድ ሴት ልጅ ተጀናጅኔ፣ በሆነ ነገር ተጣልቼ ነው እንጂ የምትለው። አንድ ሴት ልጅ በሚዲያ ተጀናጅኔ ነው ባሌን እጠላሁት አትልም። እኔን ሁለት ወልዳልኛለኝ፣ ያንን አንድ ወልዳልታለኝ፣ ያንን በሰርግ ነው ያገባችሁ። አሁን የደሴ ዙሪያውን ልጅ ሰይድ ይባላል አፍቀራ ወልዳለት አብረው አቅፋ ስንት ዓመት ስድስት ዓመት ኖረው ነው ይላካል። ቤተሰቦች ዝ ከፍለው አውርደዋት ይሄ ሐራም ይሆናል ነው የምትለው። ብር አሁን በብር ትለውጠኛለች ወይስ በብር ትለውጣለች? ጥሩ ነው ያ ሁሴን እሺ። ያለ እኔ ጋር መተው ሲጠይቁ ጊዜ ከአንድ በታቸው እንደምሰማ ነው የምመልሰው። ከዋሸ ሰው ይወራ አረካው እንደስራ እሺ፣ እኔ እንደምሰማ ነው የምመልስላቸው። ያ ራሱ ያጭበረበረ ሰው ራሱ ነው ያጭበረበረው። አዎ በረካ ይባላል። ከላይ እንዳየ ነው እንመልስላቸዋለን። ሴት ልጅ መጣ ባሌ እንዲህ አድርጉኝ ብላ ከተናገረች እንዲህ አድርጉ ከሆነ ብዬ ነው መመልሳት ይወታል አይደለ? እዚያ ላይ ያለ ብዬን እንሰጣቸዋለን። ትልቅ የማስጠነቅቀው ነገር ግን እኔ ዛሬም ትናንትም ወደፊትም አንድ ሴት ልጅ ከባሏ ምንም አይነት ምክንያት ሳታገኝ ከሌላ ወንድ ጋር አውርታ ፍች የጠየቀች ሴት የጀነትን ሽታ ታገኝ። ይህን ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ጥንቃቄ አድርጉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዩ መምራአቴን ተአለትላ ሚን ይሪ ማበትራም ጀና ባሏን ባሏ ያለምንም ምክንያት ፍቺ የጠየቀች ሴት የጀነትን ሽታ ተብላለች። እህምን አይነት ዋኖች ከተላ ከባሏ ጋር እየኖረች ምንም የጎደለባት ያጣቸው ነገር የለም ከሌላ ሰው ጋር በተዳሯ ላይ አወራችና በቃ ይሄኛ የተሻለ ህይወት ይሰጠኛል ብላ ይህም ፍታኝ የምትል ሴት ምንም ያጣቸው ነገር የጎደላት የለም። አያቸው አይደል? እንዲህ አይነት ይሄ በጣም ከባድ ወንጀል ነው። ያን ሰው በትዳሯ መካከል ገብቶያችን ሴት እንደዚህ እንትን ብሎ ትዳር እንዳላት እያወቀ እንትን ያለ ሰው ከባሏ እንድትለይ እያደረገ ሰው ይህ ነቢያችን ሰው ማ ከታላላቅ ወንጀል እንደሆነ ገልጸውበታል።